የአገልግሎት ጥሪ ያለኝ ይህንን መልእክት ኮፒ ሊንክ፣ ላይክ፣ ሼር፣ ሪፖስት በማድረግ አብረን እግዚአብሔርን እናገልግል። እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳ ስላደረጋችሁት ለኔ አደረጋችሁት ይላችኋል። አዲስ አበባ ውስጥ ካሉ ጥንታዊ አብያተ ክርስቲያናት መካከል ዋቢ ተደርጎ ይጠቀሳል። ከመቶ ዓመታት በላይ አስቆጥሯል። ይህ ታላቅ ደብር አንጋፋ ከሆኑት ሰንበት ትምህርት ቤቶች መሃል ዘወትር የሚወሳ ስድሳ ዓመታትን የተሻገረ የሰንበት ትምህርት ቤት አለው። አዎ ፈረንሳይ ለጋሲዮን የሚገኘው የቀበና መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ታዲያ ይህ ታላቅ ሰንበት ትምህርት ቤት ላለፉት 25 ዓመታት ያለማቋረጥ ለገናና፣ ለፋሲካ ለአውደ ዓመት ነዳያንን ይመግባል። ኑሮ ገፋን፣ ሕይወት አሳጣችን ሳይሉ ከእኛ እኩል ጾመው እንደኛ ለፍስካ አማርጠው መብላት የማይችሉ የዕለት ጉርስ ፊቱን ያዞረባቸው የስላሴ ልጆችን መካነ ሕይወት ሰንበት ትምህርት ቤት እርጥብ ጭሶባቸው ደረቅ ነዶባቸው ጎንበስ ቀና ብለው በፍቅር በደስታ አስተናግደው ካስፈሰኩ በኋላ ደግሞ በእጆቻቸው ይዘው የሚሄዱትን ለምሳ የሚቀምሱትን የሚጎነጩትንም ማሰንቀው ይልካሉ። በዚህ የበረከት ሥራ በመላው ዓለም ያላችሁ ኦርቶዶክሳውያን አብራችሁን የበረከቱ ተካፋይ እንድትሆኑ መካነ ሕይወት ሰንበት ትምህርት ቤት ትጠራለች። የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤው ብርሃን ሕይወታችንን ያብራልን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ መልጃ በረከት፣ ረድኤት እልፍኛችንን ይባርክልን። ከስር ባሉት ስልክ ቁጥሮች በዋትሳፕ በቴሌግራም ጨምሮ በቂ መረጃዎችን በማግኘት በተጠቀሰው የባንክ አካውንት የበኩላችንን አስተዋጽኦ እንድናደርግ በእግዚአብሔር ስም እንጠይቃለን። ከስር በተጠቀሱት ስልክ ቁጥሮች ወንድማችን ተካዘውዴን እህታችን ሰብለወልዴን የዚህ ሥራ አስተባባሪ የሆኑትን በማግኘት በቂ መረጃ ማግኘት የምትችሉ መሆኑን እንገልጻለን። የቀብና መካና ሕይወት አቡነ ገብረ መንፈስ ቅዱስ ሰንበት ትምህርት